በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጉራጌ ሀገረ ስብከት ስራ አስኪያጅ መጋቢ ስፋት ሳህሉ ተሰማ የስቅለት በዓልን በማስመልከት ባስተላለፉት መልእክት የስቅለት በዓል በኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ ከሚከበሩ ዘጠኝ አበይት ዓመታዊ ክብረ በዓላት መካከል አንዱ ሲሆን ኢየሱስ ክርስቶስ ለሰው ልጅ መዳን ሲል የተሰቀለበት ዕለት ነው ብለዋል። እለቱ ኢየሱስ ክርስቶስ በከፈለው መስዋዕትነት የሰው ልጅ ከኃጢአት ከሞት ከፍርድና ከስቃይ የተላቀቀበት በመሆኑ ህዝበ ክርስቲያኑ እለቱን እያሰበ በሀዘንና በደስታ ስሜት እንደሚያሳልፍ ተናግረዋል። ስቅለት ሁለት መልክ አለው። አንደኛው በሀዘን የሚከበር በዓል፣ ሁለተኛው ደግሞ በደስታ ስሜት የሚከበር በዓል ማለት ነው። በመሆኑም ህዝበ ክርስቲያኑ የስቅለት በዓልን ሲያከብር ሃይማኖታዊ አስተምህሮ በሚያዘው መሰረት መሆን እንዳለበት የጠቆሙት ስራ አስኪያጁ በዓሉ እርስ በርስ በመዋደድ በመከባበርና በመደጋገፍ እንዲሁም የተቸገሩትን በመርዳት ማሳለፍ እንደሚገባ አስገንዝበዋል። ሰውና ሰው መዋደድ አለበት። ሰውና ሰው መከባበር አለበት። ሰውና ሰው መናናቅ ያለበት ሰው ሰው ነው። የሞላለት ሰው የሞላለትን ነገር ለጎደለበት ሰው ሊሞላ ይገባል የጎደለበትም ሰው ከሞላለት ሰው ሊያገኝ ይገባል። ምክንያቱም ባለመብት ነው፣ በእግዚአብሔር ዘንድ ታዞለታለና ማለት ነው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የእምድ ብር ሀገረ ስብከት ጳጳስ አቡነ ልቋስ ፍቅሬ እንዳሉት ኢየሱስ ክርስቶስ ለሰው ልጆች ፍቅርን ለመግለጽ ሲል ሞትን የተቀበለበት እንዲሁም ይቅርታን ያስተማረበት በዓል ነው። በመስቀል ላይ የከፈለው ዋጋ ያፈሰሰው ደሙ ነው ይቅርታን እንድናገኝ የሚያደርገን ከርሱ የምንማረው ደግሞ የፍቅር ጥግ የሌለው እንደሆነና ምሕረቱ ይቅርታና ጸጋው ዘላለማዊና ገደብ የለሽ እንደሆነ ስናምን ደግሞ እኛም ይቅር ባይነትን ከእሱ እንድንለማመድ ያስተምራል። ይህም ሕዝበ ክርስቲያኑ ይቅርታን በተግባር መዋል እንዳለበት እንደሚያስተምር በመጥቀስ በዓሉ በልዩ ልዩ መርሃ ግብሮች እንደሚከበር ተናግረዋል። በመሆኑም በዓሉን ስናከብር ከጥላቻ በመራቅ የበደሉንን ይቅር በማለትና በመደጋገፍ ሊሆን እንደሚገባ በማመላከት በዓሉ የበረከት የጽድቅና የተስፋ እንዲሆን መልካም ምኞታቸውን ገልጿል። እግዚአብሔር ልጁን እንዲሞት ያደረገለት ሰው ስለሆነ ሁሉንም በፍቅር እንድንይዝ የምንማርበት በዓሉን ስናከብር እርስ በርስ የምንደጋገፍበት የምንረዳዳበት ነው። በመስቀል ላይ ተሸንክሮ መሞቱ ለሚያምኑ ሁሉ የበረከት የጽድቅ፣ የቅድስና፣ የተስፋ በዓል እንዲሆን ታላቅ ምኞት አለኝ። የጉራጌ ዞን የሃይማኖት ተቋማት ጉባኤ ዋና ጸሐፊና የወልቂጤ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ ወንጌላዊ አሳየ ደንድር በበኩላቸው ስቅለት ፈጣሪ ለሰው ልጆች ያለውን ጥልቅ ፍቅር ለመግለጽና ለማዳን የተከፈለ መስዋዕትነት መሆኑን እንደሚያሳይ አስረድተዋል። ክርስቶስ ኢየሱስ ሞት፣ ክርስቶስ ኢየሱስ ስቅለት በእግዚአብሔርና በሰዎች መካከል በኃጢአት ምክንያት የገባውን የጥል ግርግዳ ለማፍረስ፣ በሰዎችና በእግዚአብሔር መካከል እርቅ ለማድረግ፣ ሰላም ለማድረግ በእግዚአብሔር ወልድ የተከፈለ ዋጋ ነው። ዕለቱን በአንድነት በጾምና በጸሎት እንደሚታሰብ ያነሱት ወንጌላዊ አሳያኸኝ፣ ምዕመኑ በዓሉን ሲያከብር ለሰው ልጆች የተከፈለውን ዋጋ በማስታወስ ፈጣሪን በማመስገንና ማኅበራዊ እሴቶችን ይበልጥ በማዳበር እንዲሁም ያላቸው ለሌላቸው ወገኖች በማካፈል መሆን እንዳለበት አስገንዝበዋል። በአንድ ላይ በህብረት ማሳለፍ ይሄ ከአማኙ ከክርስቲያን ሁሉ የሚጠበቅ መንፈሳዊ ኃላፊነት ነው። ካለን ለሌሎች የማካፈልና የመቆረስ መንፈሳዊም ጥሩ ማህበረሰባዊ ወይም ባህላዊ ልምዶችም አሉንና ይህንን በማድረግ ማሳለፍ ይጠይቀናል። ሰላም የሁሉም ነገር መሰረት መሆኑን ያነሱት የሀይማኖት አባቶቹ በሀገሪቱ ዘላቂ ሰላም እንዲሰፍን ምእመኑ የድርሻውን መወጣት እንዳለበት አባታዊ ጥሪ አቅርበዋል። አርአያነታችን ምሳሌነታችን አስተማሪ መሆን እንዲችል የሰላም አምባሳደሮች ልንሆን ይጠበቅብናል። ሰላምን ለማስፈን በሚደረጉ ጥረቶች ሁሉ በጸሎትም በተግባርም መጥቃት ነው። ሰላምን የሚያደፈርስ ክርስቲያን ሊኖር አይገባው። ሰላም ለሀገራችን በጣም አስፈላጊ ነገር ነው። ለእምነት ተቋሞቻችን አስፈላጊ ነገር ነው። ለእያንዳንዱ ሰው በየእለቱ እንቅስቃሴ ውስጥ በሚያደርገው ህይወት ውስጥ በጣም አስፈላጊ ነገር ነው። ሰላም ደግሞ ከሆነ አካል ምን ጠብቀው አይደለም። በመጨረሻም የሃይማኖት አባቶቹ በዓሉ የሰላም የፍቅርና የጤና እንዲሆን በመመኘት ለመላው የክርስትናም